ሰላም ሰላም ውድ የማራክ ዩቲዩብ ተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ዛሬ ደግሞ ይዤላችሁ የመጣሁት ለጀማሪዎቹ የሚሆን የአማርኛ የፊደል ጽፈት ልምምድ ይሆናል። ቪዲዮውን ከጅማሬ እስከ ፍጻሜ በጽሞና ተከታተሉት። ለዚህ ቻናል አዳዲስ ከሆናችሁም ሌሎች የምሰራቸው ቪዲዮዎች በማሳወቂያ መልክ እንዲደርሷችሁ ቻናሉን ላይክ ሸርና ሳብስክራይብ በማድረግ ቤተሰብ ይሁኑ። በየትኛውም ቦታ ሁናችሁ በውስጥ መስመር ገብታችሁ መማር ለምትፈልጉ ኢሞ፣ ዋትሳፕ እንዲሁም ቴሌግራም ስልክ ቁጥር ከታች ያስቀምጭላችኋለሁ ደውላችሁ መማር ትችላላችሁ። አሁን በቀጥታ ወደ ትምህርታችን እውነት ብዬ የምነግራችሁ በዚህ ቪዲዮ ዛሬ አማርኛ ፊደሎችን መጻፍ ለተቸገራችሁ ሰዎች በጣም በቀላሉ ከዚህ በኋላ ሳትቸገሩና ቀለል ባለ መንገድ ለመጻፍ ትችላላችሁ ማለት ነው። ለመጻፍ ትችላላችሁ። አሁን እስኪ እንዴት እንደምንጽፋቸው ላሳያችሁ። እንግዲህ የመጀመሪያው የአማርኛ ፊደላችን ሀሌታዋ ናት። ሀሌታዋ ይችን ሀሌታዋ ብለን ምንጠራትን ፊደል እንዴት አድርጌ እንደምጽፋት ተመልከቱ። ሁለት ቋሚ መስመር አቋቁማለሁ። አያት አንድ እዚህ ጋር አስቀመጡ። ከዛ ደግሞ አሁንም አንድ ቋሚ መስመር እዚህ ጋር አስቀምጡ እንደዚህ ካደርጋችሁ በኋላ እዚች ላይ ከታች ላይ በአግዳሚ መስመር ስታጊዟቸው ይኸው ሀ ትሆናለች ማለት ነው። ሀ ማለት ይችለች። ከዛ አሁንም ሁ ለመጻፍ ደግሞ አሁንም ልክ ሁለቱን የመጀመሪያዎቹ ሁለቱን ቋሚ መስመሮች ማስቀመጥ ሁለቶችን ቋሚ መስመሮች እኩል ለምታሰፍራቸው በደንብ ተመልከቱ። ኦኬ፣ ይኸው ሀ እንጻፍኩኝ። ከዚህ በኋላ እዚች ጋር ጎኗ ላይ ቅጥያ መጨመር ሁ ይሆናል። አያችሁት፣ በጣም ቀላል ነው። ሁ አለን። ከዛ ቀጥለን ሂ ነው የምትሆነው። ሂን ደግሞ ለክ እንዴት እንደምጽፋት ተመልከቱ። ይችኛዋን አጭር ታደርጓታላችሁ። እግሯን፣ ይችን እንደዚህ ረዛም ታደርጉና ከዛ ይችኛዋንም ከዚህ ጋር ወስዳችሁ ማገናኘት። ከዛ እዚች ጋር ትንሽ እንድች ማድረግ፣ እግሯን እዚ ጋር ሸፈፍ ወደ ቀኝ አቅ ው ሂ ሆነችልን። ከዚች ሂ ካለን ይችን ሂን ከጻፍን ከዚህ ቀጥለን የምንጽፈው ደግሞ ማን ነው? ሀ ነው። ምንድን አራተኛው ነው ምጽፈው። ተመከቱ፣ ልክ እንደህ ሁሉ አሁን የዚችኛዋ ነገር ጥር አድርጓት፣ አጠር አድርጋችሁ ሳሏት። ው ከዛ አስቀመጥኩኛችን እዛ ደግሞ ሆኑ የችኛዋ ነገር አስቀመጥኩኝ፣ ከዛ ቃታ በስተኛዋ መስመር ማገናኘት፣ እያት ሀ ሆነችል ማለት ነው። ከዛ ቀጥዬ ሄ ነች። ሄንም ለመጻፍ ልክ እንደዚሁ ቋሚ አረጋለሁ ቋሚ መስመሮችን ሀንጻፍኩኝ ከዛ እዚህ ጋር ቀለበት ማድረግ ከዛ ህ ነው። ህን እንደ አጋች መጻፍ ትችላላችሁ። ው እዚ ጋር አንዴ እንደዚች ጠር አርጋቸው መሳል ከዛ ችን እንድች ማድረግ ወደ ጎን እንድች አርጋቸው መስውሰድ ከዛ እዚህ ጋር ኮስተሽ በኋላ ወደ ታች እንደዚህ መመለስ። የዚያ ቅርጽ እንትሯል እና ምን ለበለ ምን ጠራት ፍጃ ለች እች ድሷን የሚመስለው እና እንደው ታይ። ከዛ እች ጋር ስንጨምርበት ቋሚ መስመር እናመጣለን፣ እንደዚህ ከዛ ቀጥታ ይሄ ማገናኘ ይሄው ህ- ህ ሆነችልን፣ ህ ሆነችልን። ከዛሳ ምን እናረግ ነው ህ- ካልን ሆኖ የምትቀረ መጨረሻ ሆ ሀን መጻፍ ነው። የዚች ደግሞ ያው ሀሌታዋን ጻፍኳት፣ መልሻ አንደኛው እዚህ ጋር ምተዋትን ከላይ ምተዋትን ሀሌታዋን ጻፍ ነው። እቺን እዚህ ጋር ምተዋት ልጅ ማለት እቺን ጻፍኩኝ። ከዛ ምን ልጨምር ባነው? ቀለበት ቀለበት። እዚህ ላይ ጭንቅላቷ ለምትወስድ ይሄው ሆ ሆነችልን ማለት ሆ። በጣም ጥሩ። እዚህ ቀጥለን ከሀ ቀጥለን የምናገኛት ለነች። ለን በሁለት አይነት መንገድ መጻፍ ትችላላችሁ። አንደኛ በዚህኛው በዚህ መልኩ በእንደዚህ መልኩ መጻፍ ትችላላችሁ። በዚህ መልኩ ልክ በዚህ መልኩ መጻፍ ትችላላችሁ። በዚህ ስታይል መጻፍ ትችላላችሁ። ሁለተኛ ግን ዝም ብላ ሳትቸገሩ ልክ እንደዚህ አንድ ቋሚ ከዛ እንደዚህ አርጋችሁ ለን መጻፍ ትችላላችሁ። እናንተ በሚቀላችሁ ማለት ነው። ይሄ ሉስታርጉ እንዲመጨመር ሊስታርጉ መዚጋ መጨመር በቃ አለቀ። ስለዚህ እኔ በሚመቼ በሚቀለኝ ላይ ለጽሁፉ በሚያምረው ግን ይሄኛው ስለሚያምረኝ ደስ ስለሚለኝ ይሄን ልወስድ ነው። እናንተ ግን ይሄኛው ከተመቻችሁ ይሄኛውን ከዚህኛው ቅለት ይሄኛውን ክሎት መርጣችሁ መጠቀም ትችላላችሁ። ኦኬ፣ እስኪ እንጻፍ። አሁን ለእግሮቹ እኩል ነው የሚሆኑት ከዛ

ላ ከዛ አሁን ለንጻፉ አብራችሁ ከኔ ጋር የተጻፋችሁ መሆን አለበት። ለንጻፍኩኝ ከዛ እዚህ ጋር ቀለበት፣ ቀለበት፣ ቀለበት ማድረግ ከዚያ ል ማድረግ ደግሞሁው ለንጻፉ አሁንም ለንጻፉ ከዛ በዚህኛው በውስጥ በኩል ቀለበት ይኸው ዝችላይ ል ከዛ እዚህ ላይ ልክ እንዳደርጋችሁ ሎ መጽሐፍ ሎ ልክ እንዲያደረጋችሁ መለማመድ ትችላላችሁ። እንዳድርጋችሁ በቀላሉ መጽሐፍና ማንበብ እንዲሁም ፊደሎችን ማወቅ ትችላላችሁ ማለት ነው። መልካም ከሀቀጥ ከለቀጥለን እንግዲህ ሀና ለንካያችሁ፣ ቀጣው ደግሞ መውሰዳቸው ወደ ሀሞረ ውሃ ይሆናል። በቀጣ ወደ ሀሞረ ውሃ ነው። ተከተሉኝ እንግዲህ። ሀሞረ ውሃ ማለት እንዴት ነው የሚጻፈው ካልን ተመልከቱ ያው ሶስት ቋሚ መስመሮችን እንሰራለሁ አንድ አንድ እችኛ ከመካከል ያለችው ረዘም ያቀጣለሁ። ሁለት ሶስት። ከዛ እነዚህ እንዲ ማምጡ አጋጠም። ያው እግራችሁ እኩል ነው የሚሆኑት እኩል። ሀ አሁንም እችን ጻፏት ራሷን ቦታ ለመቆጠብ ስፔሱን ቺኛዋን እረዘም ማለት። ከዛ ይችን እንደዚህ ጨምራል ጨምሩ አግዳሚዋን፣ ሁ አያችሁ? ሀ ሁ አለን። ከዛ ቀጥላለች። ማነች ሂ። ችልም ልክ እንደዚህ ጻፉ። ካንጻፉ ከዛ ይገማል ሺ ሆነች። ከዛ ሃ አልጽፍ ነው። ደግሞ ድጋሜ አራተኛውን ሃ አልጽፍ ነኝ። ተከተሉኝ። እነዚህ እግሮቹ ሁለቱ እግሮች በግራ በኩል ያለው እግሮች አጫጭር ነው የሚሆኑት። ከዛ ይሄ በግራ በቀኝ በኩል ያለው እግሮ ይረዝማል። ይኸው ሃ። እነዚህ ሁለቱ እግሮቹ እዚህ ጋር ያለው አጭር ናቸው። ሃ ከዛ እዛ እዚህ ጋር ቀለበት መጨመር። ይሄ ቀለበት ቀለበት አላኩላት በቃ ሄ ሆነችልኝ። ይሄ ከዛ ህ ለመጻፍ ልክ እንደዚህ ማድረግ። አሁንም እዚህ ጋር እንዳለች ታስቀምጣላችሁ። ለጭኛ እንድች ማድረግ ያስፈልጋል። ከዛ እዚህ ጋር እንደዚች ይሄው ህ ህ ሆነችልኝ። ከዛ ህ ከሆነችልኝ እቺ ህ ሆነችልኝ። ከዚህ በኋላ ደግሞ የምትቀሪ ሆ ነች። ሆ ማለት የዛ ተቃራኒ ነው የምትሆን። ይሄ በግራ በኩል ሁለት እግሮች ነበር ያጠሩ ሆ ደግሞ በቀኝ በኩል ሁለት እግሮች ያጥራሉ። ተመልከቱ። መጀመሪያ የተለመደውን ቋሚ መስመሮችን እናስቀምጣለን። ይሄኛው እግር አጭር ነው። በዚህ በኩል በዚህ በኩል አጭር ነው ነው ከዛ ይሄን ማገናኘት ይሄው። ስለዚህ ይሄ ሀ ሁ ሂ ሃ ሄ ህ ሆ ብለን እናነባለን ማለት ነው። ልክ እንዲያደርጋችሁ መለማመድ መቻል አለባችሁ። ከዚህ ቀጥለን ደግሞ መ ነው መ። ይሄ መ ብለን የምንጠራውን ፊደል ደግሞ እስኪ እየጻፍን እንለማመደው። አሁን መንም በተለያየ መንገድ አሳያችኋለሁ። በተለያየ መንገድ አሳያችኋለሁ። በሚቀላችሁ እናንተ መጻፍ ትችላላችሁ። የመጀመሪያው በዚህ መንገድ አንደኛው በዚህ መንገድ መጻፍ ትችላላችሁ። መብ ላሽ ጽፉ። ልክ እንደዚህ በዚህ መጻፍ ትችላላችሁ። ሁለተኛ ደግሞ ልክ እንደዚህ በማድረግ ካረጋችሁ በኋላ እነዚህ መቅጠም እንደዚህ ማድረግ። ሶስተኛ አማራጭ ዜሮዎችን መጻፍ። ዜሮ ዜሮን ጻፍኩ። አሁንም ድጋሜ ዜሮን ልጽፍ ነኝ። ከዛ በቃ እንዲያረጋችሁ ካረጋችሁ በኋላ እዚህ ጋር ማገናኘት ይሄን ባግዳ ይመስል ይሄው መሆነ። በቃ በዚህ መንገድ መጻፍ ትችላላችሁ ሚቀላችሁ። ከዛ ደግሞ ልክ ይሄን እንደዚህ የሆነ እጥፍ ያለ መስራት ልክ እንደዚህ ማረግ፣ አርጋችሁ ይሄን ወደዚህ መምጣት ከዛ እዚህ እንደዚህ ማረግም ትችላላችሁ። በሚቀላችሁ መንገድ እናንተ ለእጃችሁ የሚቀላችሁ ጽሑፉን ለመጻፍ የሚቀላችሁ መንገድ መጠቀም። እኔ ከዚህ ውስጥ የሚቀለኝ ተጠቀማው፣ እናንተ ደግሞ ከነዚህ ውስጥ የሚቀላችሁ መርጣችሁ ወይ በዚህ ወይ በዚህ ወይ በዚህ ወይ በዚህ ነው መርጣችሁ መጠቀም ትችላላችሁ ማለት ነው። ኦኬ እኔ የሚቀለኝ ልጠቀም ነኝ። እችኛው አንተ ከይ የመጀመሪያው መረጥኳት። ማ ሙስት ከዚህ ከጎኗ ላይ ቀጥታ ያለችው ሙ ሚስቶ እግሯን ይሄ እንዲወጣ ይልና ከዛ እዚች ጋር ምን ደዋ ሸፈፍ ትላለች። ሚ ከዛ ስማ ማ ደግሞ ልክ እንደዚህ እግሩ ቀጥሎ የሚወጣው ቀጥሎ ይወጣል። ኦኬ ከዛ አሁንም ሜ- ሚ ደግሞ ማን ጻፏት፣ መልሳችሁ ድጋሚ ነው። አዎ ችን ራሷ ጻፍኳት። ከዛ ግን ቀለበት መጨመር ያስፈልገኛል። ቀለበት አደረኩባት። ቀለበት ይኸው ሜ ሆነች። ከዚህ ቀጥላ ምናት ምን ጻፉልኝ። ስድስተኛዋን ምን ለመጻፍ ልክ እናንተ ማንጽፋላችሁ? ብስላችሁ ስድስተኛ መንጻፉልኝ ይኸው መንጻፍ ኩኝ። ከዛ ዝችኛው እግሯ ላይ በዚህ በኩል ይኸው በዚህ በኩል እግሩ ወደዚህ ማጠፍ ወደዚህ፣ ተከተሉ ተመልከቱ፣ ልክ እንደዚህ ማድረግ ም። ከዛ ሰባተኛ ሞ ደግሞ ልክ እንደት ጽፏታላችሁ። ምን አሁንም ይህን ድጋሚ መጻፉ መን መንጻፍኩኝ ከዛ አሁን በዚህ ላይ ለማወጣ በዚህ ላይ ቀጣ ቀጥ አድርጋችሁ ማምጣት ወደ ታች ወደዚህ ቀጥ አጎ ማምጣት አያ አያ ሞ ልክ እንዲህ ያደረጋችሁ ማንበብና እራሳችሁን ማሻል መቻል አለባችሁ። ስራዬ ከወደዳችሁ ትና ከተመቻችሁ፣ ላይክ ሸርና ሳብስክራይብ አድርጉት። እንዲሁም ደግሞ እንዲሰራላችሁ የምትፈልጉት ነገር ካለ የምትፈልጉት ነገር ካለ ሁልጊዜ ጊዜ እንደምለው ኮሜንት ሳጥን ላይ ሀሳባችሁን አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ መልካም ቆይታ።